ሁለቱ የእስራኤል ከፍተኛ ባለሥልጣናት የብሔራዊ ደህንነት ሚኒስትሩ ቤንጊቭርና የፋይናንስ ሚኒስትሩ ቤዛለል ስሞትሪች ከሀገሪቱ ቀኝ ክንፍ ፖለቲከኞች ተጠቃሾቹ ናቸው። ከቀኝ ክንፍ የእስራኤል ፖለቲከኞች መካከልም ዋልታረገጥ ጠርዘኞች ስለመሆናቸው ይነገራል። የብሔራዊ ደህንነት ሚኒስትሩ ኢታማር ቤንጊቭር በፓርቲያቸው ኦዝማ ይሁዲት በኩል እንዲሁም የፋይናንስ ሚኒስትሩ ቤዛለል ስሞትሪች ደግሞ በእምነት ጠቀሱ ብሔራዊ ጽዮናዊ ፓርቲ በኩል የቤን ቢንያሚን ኔታንያሁ ፓርቲ ሊኩድ ጋር በመሆን የእስራኤል ጥምር መንግስት በእግሩ እንዲቆም ያደረጉ ምሰሶዎች ናቸው ማለት ይቻላል። በእስራኤል ወቅታዊ የውስጥና ዓለም አቀፍ የፖለቲካ መስተጋብር ውስጥ ወሳኝ ሚና ያላቸው እኒህ ሁለቱ ሚኒስትሮች የሀገሪቱ ወዳጆችና አጋሮች በሆኑ ሀገራት ጭምር ከፍተኛ ትችቶችንና ወቀሳዎችን ሲያስተናግዱ ከርመዋል። እንደ እንግሊዝ ያሉ የእስራኤል ወዳጅ የሚባሉ ሀገራት እንደሚሉት ከሆነ ሁለቱ ባለስልጣናት ናት በተለይ በፍልስጤማውያን ላይ እየተፈጸመ ነው ከሚባለው የመረረ የሰብአዊ መብት ጥሰት ጀርባ ያሉ ዋነኛ አነሳሾች ናቸው ዋልታረገጥ ጠርዘኛ አስከፊ ትርክቶች በፍልስጤማውያን ላይ እንዲነገሩ በማድረግ ፍልስጤማውያኑ ተገደው እንዲፈናቀሉ በመገፋፋት አዳዲስ የእስራኤል ሰፈራዎች እንዲካሄዱ የሚያደርጉ ናቸው በሚልም ይወቀሳሉ እንዲህ ባሉ ምክንያቶች ነው እንግሊዝ ቅድሚያውን በመውሰድ በሁለቱ ከፍተኛ የእስራኤል ሹሞች ላይ ማዕቀብ ያሳረፈችው። እንግሊዝን ተከትሎም ማዕቀብ መጣላቸውን ይፋ ያደረጉ ሀገራትም አሉ። አውስትራሊያ፣ ካናዳ፣ ኒውዚላንድ እና ኖርዌይ። እነዚህ ሀገራት በተለመደው የዓለም አቀፍ ፖለቲካ ፍረጃ ሲታዩ የእስራኤል ታሪካዊ ወዳጆች ናቸው። ይሁንና የቴል አቪቭ ቀኝ ጠርዘኛ ፖለቲከኞች በፍልስጤማውያን ላይ የባሰ የመጣው የሰብአዊ መብት ጥሰት ጀርባም ዋነኞቹ አነሳሾች ናቸው ይሏቸዋል የእስራኤል ቀኝ ጠርዘኛ ፖለቲከኞች ቁንጮ ናቸው የሚባሉት ደግሞ ሁለቱ ባለስልጣናት ናቸው፤ የብሔራዊ ደህንነት ሚኒስትሩ ኢታማር ቤንጊቨርና የፋይናንስ ሚኒስትሩ ቤዛለል ስሞትሪች። ለዚህም ነው እንግሊዝና ፈለጓን የተከተሉ አራቱ ሀገራት በሁለቱ የእስራኤል ጥምር መንግስት ሹመኞች ላይ ባልተለመደ ሁኔታ ማዕቀብ ያሳረፉት። ቢቢሲ በዘገባው እንዳመላከተው ማዕቀቡ የሁለቱ የእስራኤል ሚኒስትሮች በውጭ የሚገኝ ሀብት ንብረት እንዳይንቀሳቀስ እግድ መጣልንና የጉዞ ዕቀባን ያካተተ ነው። ማዕቀቡን የጣሉት በታሪክ የእስራኤል ወዳጆች ናቸው የሚባሉት አምስቱ ሀገራትም ማዕቀብ የጣሉበትን ምክንያት የሚያብራራ የጋራ መግለጫ ሰጥተዋል። በጋራ መግለጫው ላይ የተጠቀሰው ዋናው ነጥብም ሁለቱ የእስራኤል ሚኒስትሮች ኢታማር ቤን ጊቭርና ቤዛለል ስሞትሪች እየደረሰ ያለው የፍልስጤማውያን ሰቆቃም እንዳያባራ የሚወተውቱ ዋነኛዎቹ አዝማቾች በመሆናቸው ነው። የእንግሊዝ ውጭ ጉዳይ ሚኒስትር ዴቪድ ላሚም በስም የተጠቀሱትን ሁለቱን የእስራኤል ሚኒስትሮች በፍልስጤማውያን ላይ ለወራት ለወራትና ለወራት አላባራ ብሎ ለቀጠለው መከራና ፍዳ ዋናዎቹ አነሳሾች ናቸው ሲሉ ነው የገለጧቸው። ማዕቀቡን አስመልክቶ ከእስራኤል መንግሥት በኩል ምላሾች መደመጥ ጀምረዋል። የእስራኤል ውጭ ጉዳይ ሚኒስቴር በሁለቱ የመንግሥት አመራሮቻችን ላይ ማዕቀብ ለመጣል ዝግጅት እንደነበር ቀድሞም መረጃው ነበረና ያለው፣ ውጭ ጉዳይ ሚኒስትሩ ጌዲዮን ሰዓር እንደውም በሚኒስትሮቹ ላይ የተጣለውን ማዕቀብ አጸያፊ ብለውታል። በቀጣዩ ሳምንት ጠቅላይ ሚኒስትር ኔታንያሁ በተገኙበት ከተነጋገርንበት በኋላም የእስራኤልን ምላሽ በይፋ እናሳውቃለን ነው ያሉት። የማዕቀቡ ሰለባ የሆኑት ሁለቱ የእስራኤል ወሳኝ ባለሥልጣናትም አስተያየቶቻቸውን በየግላቸው ሰጥተዋል። የፋይናንስ ሚኒስትሩ ቤዛለል ስሞትሪች በማኅበራዊ መገናኛ ሰሌዳቸው ላይ ማዕቀቡ እንደ የሰማሁት በዌስት ባንክ አዲስ የእስራኤላውያንን ሰፈራ እያስጀመርኩ ባለሁበት ደቂቃ ውስጥ ነው ሲሉ በስላቅ የታጀበ ምላሽ ነው የሰጡት። እንዲህም አሉ፤ የሰፈራ ፕሮግራማችንን እንቀጥላለን፣ ግንባታዎችን ከማከናወን ከቶውንም ወደኋላ አንልም፣ ቁርጠኞች ነን። የማዕቀቡ ሰለባ የሆኑት ሌላኛው የእስራኤል ባለሥልጣን የብሔራዊ ደህንነት ሚኒስትሩ ኢታማር ቤንጊቨርም በምላሻቸው እኛ አሉ እኛ ፈርዖንን ተቋቁመን ማለፍ መሻገር ችለናል። ፈርዖንን እንደ ተቋቋም ነው ሁሉም የስታርመርን ግርግዳን የስታርመርን ደንቃራም እናልፈዋለን በማለት በእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዋነኛ ጠንሳሽነት አምስት ሀገራት የጣሉባቸውን ማዕቀብ አብጠልጥለዋል። በሁለቱ ቀኝ ወደረኛ የእስራኤል ፖለቲከኞችና ሚኒስትሮች ላይ ስለተጣለው ማዕቀብ ከእስራኤል በኩልም ትክክል ነው የሚሉ ድምጾች በሰለለ ሁኔታም ቢሆን መደመጣቸው አልቀረም። ጎላ ብሎ የተደመጠም ደግሞ አለ። ኢታይማክ የተባለው እስራኤላዊ የሰብአዊ መብቶች ተሟጋችና የሕግ ባለሙያ ሲሆን እስራኤላዊ ሆነው ለፍልስጤማውያን ሰብአዊ መብቶች መከበር በብርቱ ከሚሟገቱት መካከል ስሙ ጎልቶ የሚነሳ ነው። በሁለቱ የሀገሩ ልጆች የእስራኤል ሚኒስትሮች ላይ የተጣለውን ማዕቀብ ታሪካዊ ብሎታል። ይህ ማለት እኮ አለ እስራኤላዊው የሰብአዊ መብት ተሟጋች ኢታይማክ የእስራኤል ፖለቲከኞች አይጠየቄነት አይከሰሴነትና አይነኬነት ከዚህ ወዲያ አበቃለት እንደ ማለት ነው። በተለይ ደግሞ አለ ኢታይማክ፣ በተለይ በዚህ ጊዜ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ፕሬዚዳንት በሆኑበት በዚህ ጊዜ ይህ መፈጸሙ አስደናቂ ነው። ለመሆኑ ኢታማር ቤንጊቭር የሚመሩት የእስራኤል ብሔራዊ የደህንነት ሚኒስቴር ከሌሎቹ የእስራኤል የመረጃና ደህንነት ተቋማት ጋር ያለው አንድነትና ልዩነት እንዴት ይገለጣል? ይህ ሚኒስቴር ሞሳድ አይደለም። ይህ ሚኒስቴር ሺን ቤት የሚባለው የሀገር ውስጥ ደህንነት በተለይም የእስራኤልን ከፍተኛ ሹማምንት የሚጠብቀውንና የሀገር ውስጥ የመረጃና ደህንነት ሥራውን በዋናነት ከሚያከናውነው ሺን ቤት ከሚባለው ተቋምም የተለየ ነው። ከሀገሪቱ ወታደራዊ የደህንነት መስሪያ ቤት አማንም የተለየ ነው። የእስራኤል ብሔራዊ የደህንነት ሚኒስቴር ዋና ስራው የሀገሪቱን መደበኛ የፖሊስ ተቋማትን መምራት፣ የድንበር ፖሊሳዊ ሥራዎችን መምራትና መከታተል እንዲሁም በሀገሪቱ የሚገኙ ማረሚያ ቤቶችን በስሩ ይዞ የሚያስተዳድር ሚኒስቴር ነው። ከፋይናንስ ሚኒስትሩ ቤዛለል ስሞትሪች ጋር ማዕቀቡ የተጣለባቸውም የዚህ ሚኒስቴር ሚኒስትር የሆኑት ሌላኛው ቀኝ ደረኛ የእስራኤል ፖለቲከኛ ኤታማር ቤን ጊቭር ናቸው።